ወይረፉ እምሳማ ፍኖት አንድ አምላክ በሚሆን ባብ ወወልድ ወመንፈስ ቅዱስ ስም ሕዳር ስድስት በች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸው ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶችን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ስጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድሪያ አገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቀርሎስና ቴፍሎስ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ላይ ገሪኪ ውስተ ደብረ ቁስቋም ለጌሳ ሕፃነ ማርያም ክርስቶስ አመጎየይኪ አመጎየይከ ደወለ ኒሳ ወአመበጽ ህየ ንዘይነስ ኃይለ አንበሳ ተሰመርከ በህዳ ለነፍሱ

የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማሩት። የሮሜ ሊቀጳሳት አንስታሲዮስም ድቁና ሾመው። ደግሞ የሮሜ ሊቀጳሳት የስቶስም ጠባዩን የጽድቁንና የቱርፋቱን ደግነት ታይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀጳሳት አባ ዲዮናስዮስ ባረፈ ጊዜ ይህን አባት ፊሊክስን መረጡት። በእግዚአብሔርም ፈቃድ በሮሚ ሀገር ላይ ሊቀጳጳስና ሾሙት። የክርስቶስን መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳር ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምእመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮች አሰቃያቸው። ብዙዎችን በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ካዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ፣ ክብር ይግባውና ጌታችንን ልመናውን ተቀብሎ ይህንን ካዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህም በኋላ ካዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊሊክስ የክርስ ክርስቲያኖች ስቃይ እንዳያይ ክብር ይገባውና ወደ እግዚአብሔር ጸለየ። ጸልይ በደ ቁልጥያኖስም በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትንና ተሳሶችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። እኒህም ለክርስቲያን ወገኖች እጅግ የሚጠቅሙ በጎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑ ለዘላለሙ አሜን። ሰላም ለፊሊክስ ዝሊቅ አባሳት ዘትሃሪ ሶፈ ከረ አዲሰን ዋንበን ገለ ብሎ ኩሎነ ክርስቲያን እይ ላይ በከመጸለየ ወንቅድመ ይምክር ላይሌሁ ዲዮቁልጥያኖስ ኩ አዋዘ ሰከበ ወንወመ ጡየ በዝችም ቀን የአባ ፊሞስ የለንዲዮስ ኢላጥስ፣ የማርትሮስ፣ የማልትሮስ፣ የኢላዎስ፣ የቆርናሊዮስ፣ የሱኪሮስ፣ የናውኒዮስ፣ የዲባቆ፣ የሲላሲዮስ እና የሰማታት ስድስት ማህበር የሆኑ የ272 ሰማታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ድረሰን ለዘላለሙ አሚን። የጌታችን የኢየሱስ ክርስቶስ ታምር ከግብፅ ስለመመለሱ ቅርታ ቸርነቱ ለዘላለም በሆነ ለሁላችን ደረግና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። ይህ ታምር ጌታችን ኢየሱስ ከግልጽ አገር ስለመውጣቱና በጎዳናና በበረሃ ወንበዴዎች ባገኙት ጊዜ ያደረገው ልዩ ልዩ ታምር ነው። እንደዚሁም ሙሉ ለኛ የቸርነቱን ምልክት ያድርግ በእውነት ለዘላለም። ከዚህም በኋላ በምድረ ግብፅ የእግዚአብሔር መልአክ ለዮሴፍ ተገልጾ፣ ተነስ ህፃኑና እናቱን ይዘህ ወደ ፍልስጤም ምድር ተመለስ፤ እነሆ ህፃኑ ሊገድለው የሚፈልገው ንጉሥ ሄሮድስ ሞቷልና አለው። ዮሴፍም የእግዚአብሔር መልአክ እንደነገረው ህፃኑና እናቱን ይዞ ወደ ፍልስጤም ሀገር ለመሄድ ተነሳ። በጎዳና ሲሄዱ ሁለት ወንበዴዎች አገኟቸውና አስፈራሯቸው። አንደኛው ወንበዴ ግን ልቡ ራራና ህጻኑን ከእናቱ ክንድ ወስዶ ዓይኖቹን ጉንጮቹንና አፉንም እጅ ነሳቸው። ንጽሕት ድንግል የምትሆንም ለመቤታችንም ገንዘባችሁን እንዳንቀማችሁ ኢየሱስ ክርስቶስ በተባለ በዚህ ሕፃን ስም ቃል እንገባለን አላት። ዳግመኛም ጓደኞቹን ከእነዚህ ሰዎች ገንዘብ የሚደርሳችሁን ለእኔ ተውልኝ፣ በዚህ ፈንታ እኔ ከሌላው ድሼ ከፍላችኋለሁ አላቸው። ዮሴፍም ህጻኑና እናቱን ይዞ ሲጓዝ ወንበዴው በፊት ለፊት እየሄደ መንገድ ይመራቸው ነበር። በዚህም ያን ጊዜ ያ ወንበዴ በእንቅፋት ሲሰነካከል ሰይፉ ከድንጋይ ላይ ወደቀና ከሶስት ቦታ ላይ ተቆራረጠ። ሕፃኑም ጥጦስ ወይ የሰይፍን ስብርባሪ ሰብስበ አምጣ አለውና ወንበዴውም ጥጦስም ስብርባሪውን ሰብስቦ ሰጠው። በዚህም ጊዜ ሕፃኑ ጌታ ኢየሱስ ስብርባሪውን አገጣጠምና እንደ ቀድሞ አድርጎ ሰጠው። ወንበዴውም ጌታ ኢየስቶስ የተሰበረውን ሰይፍ ቀድሞ እንደነበረ አድርጎ ስለሰጠውና አስቀድሞ የማያውቀውን ስሙን አውቆ በስሙ ጥጦስ ብሎ ስለጠራ ፈጽሞ አደነቀ። አመስግሮም ሰገደለት። ይልቁንም አምላክነቱን ተረድቶ ጌታ ኢየስቶስ ወይ በአንተ እምነት ጸንተው ከሚኖሩ እንዳንዱ አድርገን በማለት ማለዴ ዮሴፍም ወንበዴውን እየሸኘው የጌታ ኢየሱስ ክርስቶስን እጅ ይዞ በወንበዴው ራስ ላይ ጫነው። ወንበዴውም ተጎንብሶ አቤቱ ጌታዬ ሆይ በእኔ ላይ ቸርነትን አሳድረ ባርከኝ አለው። ጌታ ኢየሱስ ክርስቶስም ልሶ አዳምን ቀድመው ወደ ገነት እንድትገባ እውነት እልሃለሁ ቁልፉም ከአብ ዘንድ ይሰጥሃል አለው። ከወንበዴዎቹ አንዱም ይህን አነጋገር ሰምቶ ሳቀበት። ይህን ባለ ዘመን ሁሉ የሰው ደም ሲያፈስ የኖረ ወንበዴ ከአዳም ቀድሞ በገነት ይገባል መክፈቻውም ይሰጠዋል ማለቱ በእውነት ቀዴቀ ነቢያት ወገን ቢሆን ነውን? ብሎ ዘበተበት። ጌታ ኢየሱስ ክርስቶስም ሲስቅ ተመልክቶ ዳርከሶ ቀጥቶስ ጋር የዘላለሜትን አትወርስም የጌታንና የፈጣሪን ቃልን አላመንህምና አለው። ወንበዴም ከጌታ ኢየሱስ አነጋገርና ስሙን ሳያውቅ ስሙን ሲጠራው በመስማቱ በጣም ተደነቀ። ባሰውም ይህ ህፃን ስውሩ ነገር ያውቅ ዘንድ ስልጣን ወይም እውቀት ከምን ተሰጠው? በእውነት ከደቀ ነቢያት ወገን እንደሆነ ልረዳ ፈልጋለሁ አለ። የተማሪ የሆነ የወንበዴዎች አለቃ ሚመልሶ በእውነት የዓለም መድኃኒት ክርስቶስ የተዋለ ይህ ህፃን ነው። እናቱ ይች ድንግል ናት አለው። ከዚህም በኋላ ተለያይቶ ወደ የቤታቸው ሄዱ። ዮሴፍ ግን ህፃኑንና እናቱን ይዞ ወደ ናዝሬት ሄደ። የሰማይና የምድር አምላክ በመጣ ጊዜ ናዝራዊ ይባላል ሲል ነቢዩ የተናገሩ ቃል ይፈጸም ዘንድ ግድ አለውና። ግብፃዊ ነቢይም እግዚአብሔር በኋለኛው ዘመን በናዝሬት በተገለጸ ጊዜ መንግስትን፣ ክህነትን፣ ትንቢትንም ከእስራኤል ልጆች ወስዶ ገንዘብ ያደርጋል፤ እነሱ ግን በዓለም ላይ ይበትናቸዋል ከዚያም ተመልሰው በቀደመ ስርዓታቸው ጸንተው ሊኖሩ አይችሉም ብሏልና። ጌታ ኢየሱስም ናዝሬት ገብተው በተቀመጡበት ጊዜ ታላላቅ ተአምራትን ማድረግ ጀመረ። ይቅርታዎች ነቱ ለዘላለም በእውነት ለሁላችን ይደረግልን፣ ለዘላለሙ አሜን። ይህም